ብሩክ ዛሬ የብሩክ ቀን ነው። ብሩክ እንኳን ደስ አለ እና ማህሌት ውዶቼ የቤቱ ንግድ አንስታለች። እንግዲህ ምሳሌ የምትጠቀማለ ብዬ ተስፋ አደርጋለሁ። ሰላም፣ እንዴት ናችሁ? ውድና እየተከበራችሁ የዘህራ ሙካዲዲቱ ተከታታዮች ሁሉ ሰላም ሁሉ መልካም ሁላሽ ወይና ከኔ ጋር አልሐምዱሊላ። ውዶቼ፣ ቪዲዮውን ሲጀምሩ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩ። ሰለምዳ አበረታችሁኝ፣ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እና ዛሬ ማህሌት የቤቱን ንግድ አንስታለች። በጣም ደስ ይላል። እንግዲህ ብሩኬ እና ሞገስ ያሉበት ሁኔታ በጣም አስቸጋሪ ቢሆንም በቀላሉም ቢሆን ሀሳቡ ተሳክቷል። ለብሩጌ መጨረሻውን ያሳምርለት። በጣም ሲጠብቀው የነበረው እንግዲህ የቅድስት ከእስር ቤት መፈታትና የቤቱ ንግድ መነሳት ነበረ። ሁለቱም ተሳክቷል። አሁን እንግዲህ በጣም ከባዱ ነገር ወደ ሞገስ ነው የሚሄደው። ሞገስ ሩላን ይለያት ይሆን አይለያት ይሆን የሚለው ነው አሳሳቢ ነገሩ። ትናንት እንዳየ ነው ሞገስ ሩላን ለማዝናናት ወይም ንፋስ ተወሰድ ብሎ ቤት ታጉራ ስለሆነ የሰነበተችው ወደ ውጭ ይወጣሉ ሞገስና ሉላ። ከዛ በጣም ደስተኛ ሆነው እሷም በቃ ከምወደው ሰው ጋራ በዛ ደስ በሚል ምሽት በጣም ደስተኛ ሆና እንደ ቢራቢሮ እየበረረች ደስ ብሏት እሱም እሷም ደስ ብሏቸው እያለ እንግዲህ መጨረሻ ላይ የተፈጠረውን አይታችኋል። እኔማ እንትን መስሎት ነው እንደ ነበር ያልኩት የሆነ ሌላው ሌላኛ ሰው ዝና መስሎ ታይቶት ይሆናል ብዬ ነበር። ያው እዛ ላይ ስለሆነ ያለቀው ማለት ነው። ግን እንደዛ አልነበረም ነገሩ። ያው ሞገስ ያየው ዝናን ነው። ከዛ እግር አውጪ ብለው ሩጫ ጀመሩ። እየሮጡ እያለ እሷ እግሯን ወለም ይላታል ማለት ነው። ወለም ጦሏታ ሄድ ችግር፣ ሄድ ችግር እና እሷም ግን ሄድ ሄድ፣ በቃ አንተ አምልጥ፣ አንተ አምልጥ፣ ችግር የለው ምን ሄዳ አለችው። እሱም ትቼሽ አልሄድም ብሎ ቅፍ አድርጎ እንትን ዛፍ ስር ምናምን አለ እዛ ተቀመጪ፣ በቃ አንቺ እዚ ተቀመጪ በቃ ብሎ እሱ ዝና ሲያስቀምጥ አላየም ነበረ። ዝና ሲያኖሳ ሲደብቃ ስላላየ ዝና ያየው ሞገስን ነው። ሞገስን ተከትሎ አልፏት ሮጠ ማለት ነው። ሞገስም እንግዲህ ሩጦ ሩጦ በኋላ ሸሸጌልና ለብሩኬ ይደውልለታል። ለብሩኬ ደውሎ በቃ አሁን እዚ ላይ እንደምታዩት ማለት ነው በቃ እኔ ዝና እየተከታተልን ነው እያደንበትን አይቶናል እኔም ሩላ ዘንድ ነው አሁን የቆሙት እሷ ዘንድ ነው። እና እኔ አንድ ነገር ቢያደረገኝ እኔ እኔ አንድ ነገር ብሆን ሞገስ ግን ያስቀኛል። ለነገሩ በሞገስ የማይፈረድ የሚያንን በሬ ከእንግብር የሚያህል ሰውዬ መች ስተጋፈጠው ይባል ነገር እና አንድ ነገር ብሆን እሱ ነው በቃ ይልና አንተ አትሄድ ጠይብ። እሷን ስለሚወዳት ምንም አያረጋትም። ግን አንተ አትሄድ ሞገስ ሲለው አያለ እና ከዛ መጡብኝ መጡብኝ ብሎ ስልኩን ይዘጋል። ተዛዝነች። ምንድን ነው ብሩኬ ደግሞ ለዳጣና ለመቅት ለቅድስት ሲነግራቸው ዳጣ ናት እንጂ መጀመሪያ የሰማቸው ኡኡ አለ። በቃ እንዲ ምን ነው እሱ ካልያዛቸውም ገና ለይዛቸውን ነሆን ያልኩ፣ እሱ እጅ ተገባ አይዲንም ወየው ወየው የኔ ወንድም እየነ ወንድም እየ ብላል ለቅሶ። ከዛ ቅድስት መጣችና ደግሞ ተቀበለቻት። እንዴት ያለ ሰው ነበር፣ እንዴት ያለ ሰው ነበር አንቺ ትለታለይ ሲሆን ሲሞት ነው እንደ እንደዚህ ምጥ ይወጣላታል። እና አይረባካችሁ ተረጋጉ፣ አልተያዙም እኮ ምናምን አምን አለ እሱም፣ አመለጡት። ከዛ ሲመለስ ተመልሶ ግን የምር ይዟት ዶ ነው ብዬ ነበር ነበርና፣ በቃ ሮላ በቃ ይዞ ሸደ ወይኔ ወይኔ ወይኔ ሲል፣ ሮላ መታ ከኋላ ወቅፍ አረገችው ማለት ነው። እኔ አንድ ያን ጠብቅ ያለሁኝ ሁለተኛ ደግሞ ይዟት ዶ ነው ብዬ ነበረ፣ ግን ይዟት አልሄደም። በጣም ደስ አላቸው፣ ተመልሰው ወደ ቤታቸው ሄዱ። ሞገስ ደም ብሩኬ የቤቱ እንዳለ ይደወልለታል። ዳጣ ናት እንጂ ዳጣ ሳ ዳጣ ክሽና ገብታ ቅድስትን አንቺ ግን ምንድን ነው? እሱ እኮ ብሩኬ እኮ እንደዚህ የሚሆነው ወይ ብቸኝነቱ እኮ ነው ምናምን አለቻት። እና ታዳ መች ሳሁ መች ምን ይደረጋል ማለት አንቺ ተውጁ አለሽ አይል አለቻት። ምን ማለት ነው ደግሞ ይሄ አለቻት። ከዛ እሱ ግን እኮ ይወድሻል አለቻት። ሁነትሽ ነው ናግሮሽ ነው ብላ በደስታ ፍንጥቅ ያለ በቃ በደቂቃ ዳጣም ሳቀችባት እና ከዛ ፊቷን ክስክስ አድርጋ ምንድን ነው አንቺ? ደም ነው ውጭ ልጅ ከዚህ ግዴ አለቻት። ሂጂ ከዚህ እህ ተነቅቶብሽ አላለቻት? ዳጣም እና ቅድስት በጣም ነው ብሩኬ ነው የምወደው። ብሩኬ ግን ያው እንደት ነው እንጂ ሌላ ከዚህ የዘለለ ነገር አያያትም። እና ዳጣም ወደ ውጭ ወጣች። እሷም እያልኩ መገኝ ግን ከሹቲንግ ያል ምናምን እያለ ፈገግ እያለች ነበር። ደስ ብላት ማለት ነው። የሆነ ሲታሰብ ደስ የሚል ነገር አለ አይደል? እንደዛ እና ሞገ እንትን ዝና ይደውልለታል ለብሩኬ እና ሉላስ ሁሉን ምንድነው? የቤትህን የቤትህን እግድ እናስነሳልሃለን እና ቶሎ ምናምን እንገናኝ ይለዋል። መጀመሪያ ቅድስትያቼ ማህሌት ማለት ነው፣ ማህሌት የፍራታ ትደውልላት እና በእግሯ እንደምንም ብላ ታነሳዋለች። ከዛሉ ኧረ ቶሎ ድረሽልኝ ምናምን ስትላት እኔ እኮ አስገድደው ነው የነገርኳቸው

እሷ በስንት ህይወት ላይ እንዴት ተጫወተች። ሁሉ እሱም መጥቶ በቃ አንተን አላት ማለት ነው። አንተ እኮ ብቻህን ስለምትሰራ ነው። እኔን ለምን አፈታኝ? ምን ለምን አልተባበርህ ምና እኔ እንዲከማነህ እያልሽ ነው አላት። እኔ ዲከማነህ እንጂ እኔን ልግዝህ ካልሽ እኔ እንዲከማንነቴን እየነገርሽ ነው ማለት ነው አለ። ማለት እና መጨረሻ ላይ ምንድን ነው ተስማ ህጅ ና ፈርሚሽ አንሺ አላት እግዱን አንቺ እንዴ በቃ ሄሎ ተሸነፍክ ማለት ነው ምናምን አለችው። በቃ እኔ ያልተሸነፈ ምናምን ብቻ አንሽ አላት። በቃ እኔ ሚስቴን አፍቀኛለ፣ ሚስቴን ማምጣት ፈልጋለሁኝ አንሽ ይላታል። እሷም ይዘዋት ሄዱና ብሩኬ ደውሎ ና ቶሎ ምናምን አሉ። ለምን እናንተ አታነሱም ሲለው አንታት አልመጣ አይሆን ይለዋል። ብሩኬም ሄደ እነሱ ጋር ማለት ነው። እነሱ ጋ ሂዶ ማህሌትም እግዱን ሂዳ አንስታ ወረቀቱን ይዛ መጣችና ሰጠችው። ግን ብሩኬና ሞገስ አልተስማመውም። አሁን ሞገስ እኔ በሞገስ ቦታ ብሆን ሞገስ ትክክል ነው። አሁን ሞገስ ብሩኬም ትክክል ነው ሞገስም ትክክል ነው። ግን እንጂ አንድ ያንድን ሕይወት ለማዳን ተብሎ ያንድ ሕይወት መበላሸት የለበትም ይዟት። አንቺ ማህሌትን አንቺ አታስፈልጊም ይላታል። እሷ እሺ ለምን ነው ምናምን አለች። በቃ ታስፈልጊም ተባለች ሂጅ አላት። ሞገስም ይሄ እንትና ዝና ማለት ነው። እና እንግዲህ ይዞት ሊሄድ ብሩኬ እኔ ብሩኬ ምንድን ነው ሞገስ በጣም ይቅርታ እያለ ነበር ብሩኬ። ያ ማለት ይዞት ሊሄድ ነው ማለት ነው። የሆነ ነገር ተፈጥሮ የሆነ ማጭበርበር ነገር ተፈጥሮ መቅረት አለባቸው እንጂ ብሩኬ ለሮላን ለዛ ለሰይጣን መስጠት የለባቸው እና እስኪ እንግዲህ ዳግመኛ ተለቆ ምን እንደተፈጠረ ተፈጠረ አብረን የምናይ ይሆናል። እንግዲህ ለዛሬው ይህን ይመስላል። ግን ሂዶ በር ሲቆረቆር ነበር ቪዲዮ ያለቀው። እውነት በር የቆረቆሩት ሌላ ከስተምር ምናምን ይሆን ወይስ ሞገስና ብሩኬ ዝናና ብሩኬ የሆኑ እንግዲህ አብረን እናያለን። በር እየተቆረቆረ ነበር። እነሱም በጣም ደንግጠዋል። እስኪ እንግዲህ ቀጣይ ቪዲዮ የምንገናኝ ይሆናል። የዛሬው ቪዲዮ ይህን ይመስላል። ላይክ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።